እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። የብስራ ዜና ተሰማ። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ የርጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ትርፍርፍ ይበል። ዛሬ ደግሞ በአዲስ ቪዲዮ ተመልሼ እመጥቻለሁ። የዛሬ ዛሬ ቪዲዮ ደግሞ በጣም ደስ የሚል ቪዲዮ ነው። እንደገባችሁ ላይክ ላይክ አርጎ ሼር ማድረጋቸው ምን እንዳትረሱ። እናንተም የዚህ ሀጅር ተከፋይ ትሆናላችሁ። ያልሰሙ እንደሊሰሙ አድርጉ። የዛሬ ቪዲዮ በጣም አስፈላጊና እናንተ እስከ ዛሬ የምትጓጉ ቪዲዮ እንደዚህ ነገር እንሰማልን መቸ እንሰማለን ብላችሁ የምጠብቁት ቪዲዮ ነው። እስከ መጨረሻ ነው። እሱ ምንድን ነው? የኢትዮጵያ ጠቅላይ ሚኒስትር ዛሬ ትላንትና አዲስ ነገር ተናግረዋሉ። አዲስ ነገር እየተናገሩ ብዙችሁ ሰምታችኋል፣ ብዙችሁ ደግሞ ያልሰማችኋሉ። ያልሰማችሁ ስለሚበዛ ለእነሱ ሰምቶ ልባችሁ ደስ እንደላችሁ ይሄ ነገር እናንተ ሸርቱ። እንደውም በዋትሳፕ፣ በፌስቡክ በብዙ ነገር የሚሸረት አለ አይደለም። እንደውም ሼር ያልደረሳችሁ በእንደዚህ ሸርቱ ማለት ነው። እሱም ምንድን ነው ማለታችሁ አይቀርም። እስከ ዛሬ ልባችሁ እየጓጋ ጠቅላይ ሚኒስትር የምን ሃይማኖት ተከታይ ነው እያላችሁ ነበረ። በአፋችሁ በግልጹ ተናግረዋሉ። እንዴት ነው ተናገሩ? በምንድን ነው እያነሳሳ ይሄ ነገር መናገር ያስፈለገ? ለምንድን ነው እንደዚህ ነገር ተናገሩ? ማለታችሁም አይቀርም። ግን የምሉትን እንዳላችሁ ማውሰረት ትችላላችሁ። እኔ ግን በጣም ደስ ስላለኝ ይሄ ነገር ለምን ያልሰሙ እንደሊሰሙ ለምን አላደርግም ብዬ ስለ አስነሳሳኝ በራሴ ተነሳሳኝ ነው ይሄ ቪዲዮ የሰራሁት። በፊት እንደ ሁላችን እንደምናውቀው ኢስላም የሁለተኛ ዜጋ ነው ብለው ብዙ ሰው፣ እኛ አንሰማም እንጂ ብዙ ሰው ይናገራል። ግን እኛ እንደዚህ ነገር ቦታ የለንም። እስላም ነኝ፣ ኢትዮጵያዊ ነኝ፣ ቦታችን ነኝ፣ የኢትዮጵያ ዜጋ ነኝ፣ እንደ ማንኛውም አንደኛ ዜጋ ነኝ። ሁለተኛ ዜጋም አይደለንም እኛ ለኢትዮጵያ ማለት ነው። ስለዚህ ከዚህ ተከትለው ከዚህ ተከትለው ብዙ ሰው ስለሚናገር ይሄ አናዶትም ሊሆን ይችላል። ለምን ሁሌ እንደዚህ ትላላችሁ? እንደዚህ ነገር እንደዚህ ነገር ሁለተኛ ዜጋ ነው ብሎ ሌላ ሰው ስናገር እናንተ አምናችሁ ብትቀበሉ፣ ይሄ ነገር እውነት እየሆነ ነው የሚሄደው፣ ለእናንተ ላይ እውነት እየሆነ ነው የሚሄደው። እናንተ ሁለተኛ ዜጋ አይደለም እንደ ማንኛውም ሰው የዚህ ኢትዮጵያ ዜጋ ናችሁ ብለዋሉ። ሃይማኖታችን ሃይማኖቴ ደግሞ ምንድን ነው ብላችሁ ልትጠይቁን ትችላላችሁ። ሃይማኖቴ ለመጀመሪያም እኔ ሙስሊም ነኝ፣ ዛሬም ሙስሊም ነኝ። ሁለተኛም ጠቅላይ ሚኒስቴራችሁ ሙስሊም እየሆነ እናንተ እንደ ሁለተኛ ዜጋ መቆጠራችሁ በጣም ያሳፍራል ብላችሁ በአፋችሁ ሲናገሩ ሰምተን በጣም ደስ ብሎናል። ለምን እርስዎ እስላም ቢሆንም ባይሆንም እኛ የሚጠቅምን ለእኔ አንድ ነገር የሚተርፍ ነገር የለም፣ ግን ደስ ይላል አንድ ሰው እንደዚህ በድፍረነት የአንድ አገር ጠቅላይ ሚኒስትር ሆኖ እንደዚህ በድፍረነት ስንናገር በጣም ነው ደስ የሚለው። ማሻላ ተባረከላ። እንደዚህ ዛሬ በአፋችሁ ስትናገሩ ሰምተን በጣም ደስ ብሎናል። እሱም ደግሞ አላምንም ካላችሁ ከፊት ለፊት ቪዲዮ አስገብላችኋለሁ ከእነሱ ሰምታችሁ ልታምኑ ትችላላችሁ። ማሻላ ተባረከላ። ቀጥታ መንገድም በፊትም ቀጥታ መንገድ ነበር። አሁንም እዚያ ላይ እንድልትረጋጋ ብዙ ነገር እየተፎሰተበት ነገር ነበረ። እይህ ሰውየው እስላም አይደለም ምናምን ምናምን የምትሉ ሰዎች ዛሬ ደግሞ ምን ይውጡላቸዋል? እስላም ለመጀመራም የማንም ሃይማኖት መገፋት የራሳችን ቁርአን ውስጥ አንድ ነገር እየተባለ ነገር የለም። እኛ የሰው ሀይማኖት ተከባብረን የራሳችን ደግሞ አስከብረን ምንኖር ነው እንጂ፣ አላህ እንደዚህ ነገር ነው ስርዓት ያወረደን። እንጂ የአንድ ሰው ሃይማኖት ለምን ድንጋይ ያመልክ ቢያመልክ፣ እኛ የነሱ ሃይማኖት መንካት ምንም መፍት የለንም። መፍት እንደሌለን እናውቃለን። የሌላ ሰው ሃይማኖትም ለእኛ ሃይማኖት መንካት መፍት አንሰጥንም። ለምን እኛ ሁሉም ነገር እናውቃለን። ነገም ዛሬ የሚሆንም ነገ የሚሆንም ስለምናውቅ የማንማ ሃይማኖት መነካም፣ ተከባብረን ተዋደን ተፋቅረን የምንኖረው አብረን ገዝተን፣ ተሽጠን እንደዚህ ነው የምንኖረው እንጂ ለሌላ አንድ ትገፍቶ አንድ ይኑርበት የሚል ነገር የለም። እንኳን ደስ አላችሁ እንኳን ደስ አለን። እንደዚህ በግልጻችሁ ስትናገሩ በጣም ደስ ብሎኛል። ማሻአላህ ተባረካላ። እቺ ቪዲዮ ሸርቱ ያልሰሙ ይስማ። ካሁን በኋላ ከዚህ በፊት እንደዚህ ይሄ ዶክተር አብይ አይማኖቱን ቀይሯዋል አይማኖቱን እንደዚህ አርጓል የምትላችሁ ሰዎች ዛሬ ልባችሁ ይርካ የሚለው ነው። ሙሉ ቪዲዮ ከፈለጋችሁ እስከ መጨረሻ ይከተሉና ይሄ ቪዲዮን ለእናንተ መልስ ይሆናላችኋል፣ ብዬ አስባለሁ። አሰላሙ አለይኩም ወረህመቱላህ ወበረካቱ